ሰላም ሰላም የቻናል የተከታታዮች፣ ዛሬ በዚህ ፕሮግራም የመጣሁት እንግዲህ እንደምታስታውሱት እንደምታውቁት ዛሬ የካራማራ የድል በዓል ይከበራል። ካራማራ ያው የሲያድ ባሬ ብሪተኛ ጦር በ1960ዎቹ መጨረሻ አካባቢ ላይ በኢትዮጵያ ላይ በብሪት የኢትዮጵያን መሬት ለመውሰድ የተነሳበት እና ኢትዮጵያን የወረረበት ወቅት ነበረ። እንግዲህ በዛን ወቅት የደርግ ስርዓት ነበር ማለት ነው። በ1960 ዎቹ መጨረሻ አካባቢ ላይ 1969 እንደ ኢትዮጵያን አቆጣጠር ማለት ነው እና በከፍተኛ ሁኔታ ብዙ አካባቢዎችን እንደ ሀረር ድረስ ሄዶ ጅጅጋን እስከ ታች ድረስ መጥቶ ኢትዮጵያን ለመውረር የወረረበት ወቅት ነበር ማለት ነው። እንግዲህ ይሄ ሲሆን እንዴት ሆነ ከዚህስ ምን እንማራለን የሚለው ነው ትልቁ ነገር ዋና። አሁን ታሪኩን ለማስታወስ ብቻ ሳይሆን ከዚህስ ተምረን ቢያውኑ ይህ ጀኔሬሽን አሁን ያለው መንግስትና ሕዝብ ከዛ ካለፈው ጦርነት ተምሮ ምንድነው ጥንቃቄ ማድረግ ያለበት የሚለውን ለማወቅ እንዲረዳን፣ ምክንያቱም ክስተቱ ልክ አሁን ኢትዮጵያ ላይ የተቃጣ ካለው ሁኔታ ጋር በጣም ተመሳሳይ ስለሆነ ጥንቃቄ እና ትምህርት እንድናገኝ ይረዳናል ብዬ ስለገመትኩኝ ነው። በዚህ ላይ ዛሬ ለመስራት የሞከርኩት ማለት ነው፣ ወይም በዚህ ላይ ሀሳብ ለመስጠት የፈለግኩት እንግዲህ እንደምታስታውሱት ያው የደርግ ስርዓት በነበረበት ወቅት ከፍተኛ ውጥረት የነበረበት ወቅት ነበረ። ያው የደርግም ስርዓት እየተጠላ የሄደበት ወቅት ነበር በዛ አካባቢ፣ በዛን ወቅት ማለት ነው። ምክንያቱም በከፍተኛ ደረጃ የሻዕቢያ ጦር ከላይ ኤርትራን ለማስገንጠል የሚሮጥበት ወቅት ነበር። ሻቢያና ጀብሃ የሚባሉ እንግዲህ ሁለት በኤርትራ ውስጥ አማጽዎች ነበሩ። እነዛ በአንድ ላይ ተጣምረው የኢትዮጵያን መንግስት ለመጣል እና ኤርትራን ነፃ ለማውጣት የሚታገሉበት ወቅት ነበር። በዛ ላይ ደግሞ ህወሓት የህወሓት ጦር እንደዚሁ የራሱን ከፍተኛ እንቅስቃሴ የሚያደርግበት ወቅት ነበረ። ኢድዮ የሚባል የፊውዳሎች ፓርቲ የነበረ አለ እሱም እንደዛው በከፍተኛ ደረጃ ተነስቶ ኢትዮጵያን የሚያዳክሙበት ወቅት ነበር። በውስጥ ደግሞ ቀይ ሽብር፣ ነጭ ሽብር የተባለ ማለትም ነጭ ሽብር ማለት ያው ቢሃፓ እንትን የተቃጣ ማለት ነው። በመሀል በአዲስ አበባ ውስጥ እና እንደዚህ በትልቅ ከተማዎች ውስጥ እንትኖችን የደርግ ስርዓት ደጋፊዎችን እየተከታተለ ሲገድል የነበረ ፓርቲ ነው። በአንፃሩ ደግሞ ቀይ ሽብር ተብሎ ከዛ በኋላ ብዙ ወጣቶች የሞቱበት፣ ተማሪዎች በጣም እውቀት ያላቸው ልጆች እና ትልቅ እንትኖች የሞቱበት፣ ምሁራኖች የሞቱበት ወቅት ነበረ። በደርግ ወታደሮች የተገደሉበት ስርዓት ስለነበረ መቃቃሩ እንደዛ በብዛት ነበረ ማለት ነው። በዛን ወቅት ላይ እንግዲህ ይህንን ወቅትና ጊዜ ጠብቀው ነበር ኢትዮጵያን ለማድማት የተነሱት፣ ከግራ ከቀኝ፣ ከምስራቅ፣ ከምዕራብ፣ ከሰሜን፣ ከደቡብ እንደዚህ ከበው ማለት ነው። ይህን ደግሞ የሚያደርጉት ሻቢያ መሆኑ ማንኛውም እንትን አላቸው አለቆች አሏቸው ወይም ደግሞ ይህን አድርጉ ብለው በገንዘብም ሆነ በመሳሪያ የሚረዷቸው እንደ የፔትሮል ዶላር አለ ማለት ነው። አረቦች ሁል ጊዜ በፊት የማይተኙልንም አሁን ማይተ ኢትዮጵያ የምትባለዋን ብትንትኗን ካልወጡ እንደማይተኙ ማወቅ አለብን። እና በዛን ወቅት የተደረገው ያ ነው ክስተቱ። የተደረገውን በዛ ነው ማለት ነው። ኢትዮጵያን የምንበታተንበት ወቅት አሁን ነው፣ እና ተነስ ታጠቅ እና እንረዳለን ተብሎ ነው እንግዲህ የሲያድ ባሬ ጦር ኢትዮጵያ ላይ የተነሳው ማለት ነው። እንግዲህ በዛ ሁኔታ ላይ ነው የልብ ልብ አግኝቶ ኢትዮጵያን የወረረው እና እስከ ታች እስከ ብዙ ቦታዎችን ከተቆጣጣ በርበራ በርበራ በርበራ ሌላ ነው። አሁን የአሁኗ የሶማሌላንድ ነው እርግጥ እና እስከዚህ ድረስ ብቻ በአጠቃላይ እስከ ሐረር ድረስ መቶ የዘመተበት ሁኔታ ነበረ። እና ይህ ሲሆን እንግዲህ ነበረ የነበረው የደርግ መንግስት ጥሪ ያቀረበው ለኢትዮጵያ ህዝብ ማለት ነው ምንድን ብሎ ያቀረበው ጥሪውን ስናነብ እዚህ ላይ እንደምታዩት ማለት ነው መላው የኢትዮጵያ ህዝብ ሆይ ታፍራና ተከብራ የኖረችው ኢትዮጵያ ሀገራችን ዳር ድንበርና የማይገሰሰው አንድነታችን በውጭ ኃይል እየተደፈረ ነው በህልናችን ላይ የሚደረገው ወረራና ድፍረት እጅግ አሳሳቢ ሁኔታ ላይ ደርሷል ለብዙ ዘመናት አክብሮን የኖረው አኩሪው ታሪካችን በዚህ አዲስ ትውልድ ዘመን መጉደፍ የለበትም። ሀገር ወዳድ ኢትዮጵያና ኢትዮጵያዊነት፣ ኢትዮጵያውያንና ኢትዮጵያዊት፣ የኢትዮጵያ ህዝብ ሆይ፣ ክብርህን ነፃነትህን ለመድፈር ሀገርህን ለመቁረጽ የተጀመረውን ጣልቃ ገብነትን ወረራ ከመለዮ ለባሹ ጋር ተሰልፈህ ወራሪውን ለመደምሰስ የምትዘጋጅበት ጊዜ አሁን ነው። ተነስ፣ ታጠቅ፣ ተዋጋ፣ እናሸንፋለን ብሎ አወጀ ማለት ነው። የደርግ መንግስት ኮሎኔል መንግስቱ ኃይለማርያም እና ህዝቡም በዛን ሰዓት እንግዲህ የሶማሌ ጦር እስከሚወርን ሀገራችን ለውጭ ጠላት አሳልሰው ከምንሰጥ አንድ መሆን አለብን ብሎ ሁልጊዜ ጊዜ እንዳደረገው በአድዋም ላይ እንደተደረገው ማለት ነው። ሁሉም ነገር ትቶ ሁሉም ነገር ወደ ጦር ግንባር ብሎ ማለት ነው። ማንኛውም ወጣት በማሰልጠኛ ካምፕ ውስጥ ገባ ማለት ነው። ስፍር የሌለው ወጣት ተሰለፈ ማለት ነው። እሞታለሁ ለሀገሬ ብሎ ማለት ነው። እና በዛ ሁኔታ ነው ተሰልፎ ከዛ በኋላ ከሁለት መቶ ሺህ በላይ ወጣት ተገኘ ማለት ነው። አዲስ ወጣት ምልምል እነዛን አሰልጥነው በዛም ሰዓት በእርግጥ የሶማሌው ተስፋፊ ጦር ወደ ውስጥ እየመጣ ነበረ፣ ግን በአስቸኳይ እነዛ አሰልጥነው ወደ ውጊያ ያገቡ እና ያው አጠር አጠር ለማድረግ እንግዲህ ከፍተኛ መስዋዕትነት ተከፍሎ ይህ እብሪተኛ የሲያድ ባሬ ወራሪ ጦር ወደ መጣበት እንዲመለስ ተደረገ። ኢትዮጵያም ነፃነቷንና ክብሯን አስከበረች ማለት ነው እና አሁን ትልቁ ነገር በተለይ ከራማራ ላይ የነበረው ከፍተኛ የሆነ ግብ ግብና እና መስዋዕትነት ሁልጊዜ የሚነሳ ነበር። በዛን ወቅት እንደምታስታውሱት የኩባ ጦርም አብሮ ተሰልፏል። ከ20 ሺህ አካባቢ የሚደርሱ ከአንጎላ የነበሩ የኩባ ወታደሮች ወደዚህ እንዲመጡ በፊደል ካስትሮ ከታዘዙ በኋላ ካራማራ ላይ ከፍተኛ መስዋዕትነትን ከፍለዋል ማለት ነው። እና ሁልጊዜ እነዚህ የኩባ ወንድሞቻችን ጀግና ወንድሞቻችን እየታወስ ይኖራሉ ማለት ነው። አዲስ አበባ ውስጥ ሁልጊዜ በዛሬውም ቀን ተከብሯል። ሁልጊዜም እየተከበረ ይኖራል ማለት ነው። ኢትዮጵያ ሁለት ያዋልላትን ሁልጊዜ እንደማትረሳ ይሄ ትልቅ ምስክር ነው ማለት ነው። እና እንግዲህ በዚህ ሁኔታ ነበረ ሁልጊዜ ኢትዮጵያ በውስጥ ያለው ግብግብና እንትን በሚያየልበት ሰዓት ጠላቶቻችን ያን ጊዜ ይነቃሉ። ጊዜያችን አሁን ነው እና ሄደን ማጥቃት አለብን የሚለውን ሁኔታ እንትን የሚሉት በዛም ሰዓት ነው ማለት ነው። አሁን ይህንን ለማንሳት የፈለኩት አሳጥሬ ስለዚህ ካወራ ወይ ስለ ካራማራ ድል እና ኢትዮጵያ እንዴት ነፃነቷን እንዳስከበረች እና ሁልጊዜ የውጭ ወራሪ እና ጠላት በሚመጣበት ሰዓት የኢትዮጵያ ጀግና ኢትዮጵያዊ ማንኛውም ኢትዮጵያ ሴት ወንድ ሳይል በአንድነት ግማሹ ስንቅ በማዘጋጀት ግማሹ በጦር ግንባር ላይ በመሄድ ከፍተኛ መስዋዕትነት እንደሚከፍል ያየንበት ሁኔታ ነው ያለው ማለት ነው። በዚህ ሁኔታ እንትን ብለናል ማለት ነው አስመስክረናል፣ ባድዋም አስመስክረናል፣ በካራ ማራውም ጦር እድል አስመስክረናል ማለት ነው እና እንግዲህ ይህንን ካየን አሁንስ ምንድን ነው? ከአሁኑ ጋር ምን አገናኘው የምትሉኝ ከሆነ አሁንም ያለው ሁኔታ ያ ነው። እንግዲህ እንደሚታወቀው በአሁኑ ሰዓት በዚህ የውሃ ጦር እንደገና ልዋጋ እያለ ነው። አመፅ ለማስነሳት እየሞከረ ነው። በዚህ ጋር ፋኖ የሚባላለ ከዛ ደግሞ ኦነግ ሸን የሚባላለ በአሁኑ ሰዓት ልክ ከዚህ ፊት እንደነበሩ እንደገና አሁን ልክ በተመሳሳይ መልኩ ሻቢያ ጦር ዳርዳር እያለ ነው ኢትዮጵያን ወጋለው እያለ ምክንያቱም ራሱ ሻቢያ በአሁኑ ሰዓት ኢትዮጵያን ወጋ አለው የሚለው ራሱን ተማምኖ እንዳልሆነ ማወቅ አለብን። የውስጥ መከፋፈላችንን ስላየ ነው። የውስጥ መከፋፈል አለ፣ ይህን አጋጣሚ ተጠቅሜ ኢትዮጵያን የማጠቃበት ሰዓት አሁን ነው ብሎ ስላሰበ ነው። ሰበብ እየፈለገ ያለው ከኢትዮጵያ ጋር ለመዋጋት ማለት ነው። ስለዚህ መንቃት መቻል አለብን ሁልጊዜ ጠላቶቻችን እንዴት እንደሚነሱ እና እሱን ደግሞ የሚልከው ሌላ ኃይል እንዳለ መገንዘብ መቻል አለብን ማለት ነው። ሌላ ኃይል ምክንያቱም ኢትዮጵያኖች በጣም የዋዎች ናቸው። ሁል ጊዜ ተመልከቱ። አሁን እነሱ ሻቢያም ሆነ ግብፅ በሀገር ጉዳይ በብሔራዊ ጉዳያቸው ላይ ጣልቃ ያስገቡም፣ የኛ ሕዝብ ግን ችግር አለበት ብዙ ባንዳዎች በየጊዜው ይፈጠራሉ ማለት ነው። ብዙ ባንዳዎች በየጊዜው ስለሚፈጠሩ ሁል ልጥቃት እንዳረጋለን ግን በኋላ ነው የምንነቃው ማለት ነው። በጣም ስር ከሰደደ በኋላ እንተባበርና ያንን ጠላት ማት ግን ያው ሁሉ ከመድረሱ በፊት መጠንቀቅ መቻል አለብን ማለት ነው። ያው ሁሉ ከመድረሱ በፊት እንደዛ ብዙ መስዋዕትነት ሳይከፈል በአጭር መስዋዕትነት እንዴት አድርገን ጠላትን ማሸነፍ እንደምንችል ማወቅ መቻል አለብን። ስለዚህ እኔ አሁን የምለው በአሁኑ ሰዓት አንዳንድ የአክቲቪስቶች አሉ ኢትዮጵያ ሰብን ሄዳ እንትን ማለት አለባት ሄዳ ማስመለስ መቻል አለባት፣ መዋጋት አለብን በለው በለው በለው የሚሉ አሉ። እነዚህ ሄደው አይዋጉም፣ ግን በቃ አይደለም የጦር እንትን ዝም ብሎ ብቻ መጎሰም ጉራ ምናምን ነገር አለ። እና ጥንቃቄ ማድረግ አለብን ለማለት ነው። ምንድን ነው ጥንቃቄ የምናደርገው? ሁልጊዜ መጀመሪያ የውስጣችንን አንድነት ማጠናከር አለብን። ህዝባችንን ማንቃት መቻል አለብን። ልክ ሌሎች ጋር እንደሚደረግ ሁላችንም በአንድ እንድንነሳ ጦርነት ከመጀመሩ በፊት አሰብ በእርግጠኛ ነው። አሰብ የኢትዮጵያ ነው፣ ምንም ጥያቄ የለው። አሰብ የኢትዮጵያ ነው። ግን ወቅትና ጊዜ ማየት እንትን ማለት አለብን። በአሁኑ ሰዓት የውስጥ ያለውን ልዩነት አጥብበን፣ በተለይ ደግሞ የሻቢያ የሚርመሰመሱ አሉ፣ በአዲስ አበባም ሆነ በተለያዩ እንትንና ሳቦታጅ የሚሰሩ ብዙ አይነት ሳቦታጆችን የሚሰሩ ስለላ የሚያደርጉ ምናምን ስላሉ ያ ሁሉ መጥራት አለበት። ያ ሁሉ ከጠራ በኋላ የውስጥ አንድነታችንን ካጠናከርን በኋላ ነው ስለሌላው ስለወደብም ማውራት ያለበት። ማንኛውንም ነገር እና ይህ አንዳንድ ወደ ሄዱ ተዋጉ ምናምን የምትሉት ንትን መንግስትን ወደሌላ ንትን ስለመክተት የምትፈልጉ ብታቆሙ ጥሩ ነው ላሉ። ምክንያቱም መጀመሪያ የውስጥ አንድነቱ ነው ወሳኝ ወሳኙ ነገር ማለት ነው፣ የውስጥ አንድነታችን ማጠናከር። እንደገና ሕዝባችንን በጣም አጅቴት በደርግ ጊዜ እንዴት ነው ሕዝቡ የተነቃነቀው ካላችሁን በአርቲስቶች በሙዚቃ በቲያትር መልክ ሕዝቡን እያስተማሩ ነበር። የተለያዩ ድንቅ ድንቅ የሆኑ ሙዚቃ እንትን ቀስቃሽ የሆኑ አብዮታዊ መዝሙሮች ይዘመሩ ነበር እና ሕዝቡ በዛ በዛ በጣም ተነቃቃ ማለት ነው፣ በጣም ተነቃቃ። ከዛ በኋላ ነው እምቢ ላገሬ ብሎ። ስለዚህ በዚህ ላይ አሁን ከፍተኛ እንቅስቃሴ እስካሁን ድረስ አላየሁም። በዚህ ላይ ከፍተኛ እንቅስቃሴ መደረግ መቻል አለበት። ህዝባችን መንቃት መቻል አለበት፣ መደራጀት፣ የውስጥ አንድነታችንን ማጠናከር፣ ባንዳዎችን ማጥራት መቻል አለብን። በተለይ ደግሞ የሻቢያ ተላላኪዎችን በፍጹም እንዳይኖሩ ልክ ከዚያ ትምህርት ማግኘት አለብን። ባለፈው እንግዲህ ግማሹ የጀነራል ሚኒስቱ እንደሆነ ነው፣ በደርግ ጊዜ ሲሰልሉ የነበሩት እና ብዙ ነገሮችን አሳልፈው እየሰጡ ኢትዮጵያ እንዲጠቃ የተደረገው አሁን በውስጣችን ያሉትን መጀመሪያ በጣም በጥንካ ካለፈው ካልተማረ አንድ ጊዜ ሰው ሊጠቃ ይችላል። ሁለት የሶስት ጊዜ የምትጠቃ ከሆንክ ግን አንተ ጅል ብቻ ሳትሆን ጅላጅል ነው ማለት ነው። ስለዚህ በዚህ ነገር ላይ በጣም መሰራት አለበት፣ በጣም መሰራት አለበት። ከዛ በኋላ ነው ስለሌላውም ነገር ማሰብ ስለ ጦርነትም ሆነ ስለምን ማሰብ። መጀመሪያ የውስጥ አንድነትን ማጠናከር፣ ማረጋጋት ሁሉን በጣም ትክክለኛ ነው። እንዳውም አንዳንድ ጊዜ በጣም በኢትዮጵያ መንግስት በኩል የሚነገረው ነገር ትክክለኛ ነው። የማላሸንፈውን ጦርነት አልጀምረውም የሚል ነገር አለ። ያ በጣም ትክክለኛ ነገር ነው። መጀመሪያ ሁሉን ነገር ጠንቅቆ ማወቅ ከዛ በኋላ ሁሉ ነገር ዝግጅቱ ከተደረገ በኋላ ማንኛውም ነገር አስተማማኝ ሁኔታ ካለ ከዛ በኋላ ሶኬ እንትን ማለት እንችላለን። ማለት እና ያ እንዲሆን ነው ምለው። ተረጋግተን ሁሉ በተሻለ መጠን በትዕግስት ሁሉ ነገር ለማሳለፍ ሞከር አለብን እላለሁ። ኢትዮጵያ ታሸንፋለች፣ ወደብ እናገኛለን። የተገፋነውን ወይም በግፍ የተወሰደብን ሁሉ ይመለሳል። አመሰግናለሁ ስለአዳመጣችሁ። ደህና